ሰላም ለእናንተ የሆኑ ውድ ቤተሰቦች በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬም እንደተለመደው ሚዲያው ላይ ትኩስና አዳዲስ የሆኑ መረጃዎችን ይዤላችኋለሁ። ወዳጃችሁ መለፌዳው ነኝ። ዛሬ ደግሞ ልዩና ቅዱስ ተፋተዋል እየተባለ ሚዲያ ላይ የተራገበ ያለ ነገር አለ። ስለሱ ግልጽና እውነት የሆነ ነገር ነግራችኋለሁ። እንዲሁም ደግሞ ባለሀብት መንሱር ጀማል የረበስኩት ጃኬት ዋጋ አምስት ሱፎችን መግዛት ይችላል ሲል ብዙዎችን አስቆጥቷል። እንዲሁም ደግሞ አስራ አምስት ማስተርስ የሰራው ሰው ነኝ ብሎ መግለጹን ብዙዎች እየተቹ ይገኛሉ። ስለሱ እንመለከ እንመለከታለን አስራ አምስት ማስተርስ አለኝ ያለው መንሱር ጀማል እውነት በስንት አመቱ ነው ማስተርስ መስራት የጀመረው የሚለው ብዙዎችን እያነጋገረ ይገኛል እንዲሁም ደግሞ ጉቦ ሲቀበል የነበረው የትራፊክ ፖሊስ በቁጥጥር ስር መዋሉን ሰምተናል ስለሱም ኢንፎርሜሽን እሰጣችኋለሁ ሌሎች አስቂኝ አዝናኝና አስተማሪ ቪዲዮዎችን ሰብስቤ ይዤላችሁ መጥቻለሁ እንደተለመደው በቀጥታ ወደ ቪዲዮ እንገባለን ሰብስክራይብ ላይክ እያደርጋችሁ ጀምሩ ይሻ እንግዲህ ሰሞኑን በተለያየ ሚዲያ እንደሰማችሁት ያው የትራፊክ ፖሊስ ሆኖ ሁለት መቶ ብር ጉቦ ሲቀበል በካሜራ ተቀርጾ በጣም ብዙ ሚዲያዎች ሲቀባበሉት ነበረ። ቪዲዮውን ላሳያችሁና በዛሬው እለት ይሄ ፖሊስ በቁጥጥር ስር ውሏል ማለት ነው። ይሄ ነው ቪዲዮ

እንግዲህ ያያችሁት ቪዲዮ ነው፣ ወረቀት የክስ ወረቀት መልሶ ጥሬ ሁለት መቶ ብር ሲቀበል በካሜራ የቀረጸው ራሱ ሰጪው ነው ማለት ነው። በቁጥጥር ስር እንደዋሉ ነው መረጃ የወጣው ማለት ነው። ይህ ግለሰብ በቁጥጥር ስር ብሏል። በጉለሌ ክፍለ ከተማ ጉቦ ሲቀበል የነበረው የትራፊክ ፖሊስም በቪዲዮ ተቀርሶ እዚህ ሚዲያ ላይ በሰፊው መነጋገሪያ እንደነበር ይታወቃል። ቪዲዮ ላሳያችሁ። እሱ ግን በቁጥጥር ስር መዋሉ ተሰምቷል። ግለሰብ ኢንስፔክተር ኤርሚያስ ኤርጋኖ የተባለ ሲሆን የፖሊስ ሂሳብ አልነበርም። በፖሊስ ተሽከርካሪ ውስጥ ሆኖ ሁለት መቶ የብር ኖት ሲቀበል የሚያሳይ ተንቀሳቃሽ ምስል ይህ ማለት ነው በማህበራዊ ሚዲያ ላይ ተሰራጭቶ ነበር። ታዲያ በቁጥጥር ስር ውሏል። ፖሊስም ታዲያ ጉቦ ሰጪውንም ተቀባዩ ላይም እርምጃ መውሰድ እንደሚቀጥል አስታውቋል። በዚህ ላይ ሀሳባችሁን ስጡበት። መልካም ቀን። በጣም ይሄ ምርጥ ዜና ነው። በተለይ በሀቅ ለምትሰሩ ትራፊክ ፖሊሶቻችን ይሄ በጣም መልካም ዜና ነው። ምክንያቱ እናንተ በሀቅ አገራችሁና ህዝባችሁን እያገለገላችሁ፣ ሌላው ደግሞ በአቋራጭ ለመበልጸግ ሲል ከአሽከርካሪዎች ገንዘብ የተቀበለ ማደግ ለሚፈልግ ሰው ይሄ ጥሩ ማስተማሪያ የመሆን የሚችል ቪዲዮ ነው። እንግዲህ የምትሰጡ ሰዎች እንደዚህ አይነት ቪዲዮ እየቀረጻችሁ ብታጋሩ ከሆነ እንዲህ አይነት ፋውል የሚሰሩ ትራፊኮችን በቁጥጥር ስር እየዋሉ ሌሎች እንዲህ አይነት አመል ያለባቸውም ተጠንቅቀው እንዲሰሩ እንዲሁም ደግሞ ሐቀኞችን በርትተው እንዲሰሩ የሚያበረታታ ቪዲዮ ነው ማለት ነው። ደስ ያላችሁ ሰዎች ኮመንት አድርጉ። ወደ ቀጣዩን አልፋለን። ጓደኛዬ ደወለልኝና ምን እንዳለኝ ታውቃላችሁ? አንድ ሳምንት ሆኗታል። ይኸው ባለቤቴ ኮምፒውተር ላይ ስቀመጥ ላፕቶፔን ሴን ስነካካ ቲቪ ስቀያየር ሶፋ ላይ ስቀመጥ ማለት ኮምፕሌን የለም ልጆቹን አገዘኛ ትል ምን አተ በቃ ዝም አልቻል ምንም ዛት አስመርምራት ታም አልቻል ሄዶ እውነትም ሲል ቼክ ሲያስደረጋት ጉሮሮዋን ኢንፌክሽን ነው ምናምን አሏት። ምክንያቱም እኔ ሚስቶች ዝም ሲሉ አይመቸኝም። ሚስቶች ዝም ካሉ የሆነ የሆነ ነገር ማበል ሊመታ አቤት የሆነ ሚሳኤል ምናምን እያደራጁ 50 ሺህ ወታደረ ላይ ላይ ምናምን እያደራጁ እንደዚህ ነው የሚመስለኝ። እና እኔ እንደውም ባለፈው ዕለት ሚስቴ ዝም ስትል ጠፍታለች ብዬ ፖሊስ አመለከትኩ። እኔ ዝም ስትል ደስ አይለኝ። ማውራት መለፍለፍ አለባት። የሆነ ነገር በኮምፕሌን ማርቅ። ዝም ካለች እንዴ ሩሲያን ወይ አሜሪካንን ወይ እንደዚህ ቻይናን ምናምን እያማከረች ነው የሚመስለኝ እያማከኝ የጦር ሰራዊት ምናምን ሀምሳ ሺህ ወታደር ለትልክብኝ እንደዛ ነው የሚመስለኝ። አረ ዝማት ዝም ካሉ ችግር አለ፣ ተደራደር። ሴቶች ዝም ሲሉ ችግር አለ አባቴ በፍጥናት ድርድር መጀመር አለብህ ነው። አለበለዚያ የጦር ሰራዊት ሁሉ ሰብስባ ይዛብህ ልትመጣ ትችላለች ነው። ሚስቶች በጣም ዝምታ ካበዙ ወንዶች መፍራት አለባችሁ። ምን ሆንሽ ነው? ድምን ነው? ዝማች ምን ነው ዘጋሽኝ? ማለት መቻል አለባችሁ። አለዛ ደግሞ ከባድ ሁላ ነው የሚያርፍባችሁ። ቢቴኬር፣ ወንዶች ተጠንቀቁ ለማለት ነው። ብቻ ዘና ፈታ ያደርጋል እንግዲህ። የተዝናናችሁ ከሆነ ላይ ካርጎ ደቀጠ ቀጣዩን እናልፋለን። እንግዲህ ሰሞኑን እጅግ በጣም ኑሮ በጣም የተወደደ ነው። እስኪ እንዲህ ሲል ደግሞ ይሄ ኑሮ እየተቸ ይገኛል ወገን፣ ወዴት እየሄደ ነው? ያለንበት ሁኔታ ተመችቷቸዋለ ያቄ ይሄ ዘይት ሺህ ዘጠኝ መቶ ብር ሁለት ሺህ ብር ገብቷል። ጤፍ ጭራሽ የማይታሰብ የጤፍ ዋጋ ደግሞ፣ ኤልተራ ወይም ወፍጮ ቤት ለሚሄድ ራሱ ድፍረት ይጠይቃል። ከድፍረት በላይ ጤንነት ያስፈልጋል። ለምግብ ስኳር፣ ጨጓራ ካለብማ የጤፍ ዋጋ ማሰብ መቻል አለ። ኤልተራ ሄደህ መቶ ኪሎ ጤፍ ስንት ነው ስትል ሀያ አምስት ሺህ ብር ሲል እዛው ድፍት ብለህ ትቀመጣለህ። አንዳንድ ጊዜ ደፋችሁ ሄዳችሁ የጤፍ ዋጋ ሰምታችሁ እዛው ድርቅ ብላችሁ የቀራችሁ ሰዎች ስላላላችሁ፣ እንዴ ጤፍ! እኛ ሀገር ሰላም ሆኗል አንጻራዊ። እንደውም እኛ ሀገር ከጤፍ የበለጠ ሰላም አለን።

አመሰግናለን። እናመሰግናለን እኛም ተደራጅተን የምንሰደደው መቼ ነው የሚለው ብቻ ትንሽ ዘና አድርጎኛል። ለማንኛውም እንዲህ በቀልድ እያዋዙ ግን መልእክት የሚያስተላልፉ ልጆች ይመቹኛል። ምክንያቱም አሁን ያለውን ሁኔታ ጀስት እያሳቀፈን እያደረገ መጠየቅ አንዳንዴ ዝም ከማለት ምንድነው ካለ መናገር ደጃዝማችነት ይቀራል የሚባል አባባል አለና መናገር፣ መጠየቅ መቻል ራሱ ትልቅ ነገር ነው። መተንፈስ መቻል ራሱ ትልቅ ነገር ነው። ኤኒዌይስ ግን ደግሞ እዚህ ኑሮ ውድነት አስጨነቀ በኑሮ ውድነት እንደዚህ እንደዛ ስንወዛገብ መንሱር እየ ደግሞ መቶ ባለሀብት መንሱር ጀማል የለበስኩት ኮቶ ዋጋ አምስት ሱፍ መግዛት ይችላል። የአንዱ ኮቶ ዋጋ ቢሸጥ አምስት ሱፍ ይገዛል እያለ ነው ወገን። ልዩነታችን እያያችሁት ነው። አንዳንድ ሰው አምስት ሱፍ መግዛት የሚችል ጃኬት አድርጎ ይዞራል። እኛ ደግሞ አምስት እንጀራ መብላት አቅቶን አምስት አስራ አንድ የሚባለውን አስተላለፍ እየተጠቀምን ነው። አምስት ሰዓት ላይ ቁርስና ምሳ ትበላለህ አስራ አንድ ሰዓት ላይ ራትና ምሳ ራትና መክሰስን በልተ ትተኛለህ ማለት ነው። ለማንኛውም ምስኪን ስማተችቱ የዚህ ኮት ዋጋ አምስት ሱፍ በምትገዛ ዋጋ እኩል ነው። ጂንስ አንድ ኖርማል ጂንስ አይደለም፣ ለውፊ ነው። ብራዘር ምንድን ነው የሚለው ምንድን ነው የሚለው ስንት

እኔ ያረኩት ጃኬት 50 ሺህ ይገዛል። ያረኩት ጫማ ቨርሳቺ ነው። እጅግ በጣም መስሪ ያረኩ ጫማ ሀያ ሚሊዮን ብር እንደ ጫማ መራመጃ መጃሉ እንደዚህ አንደኛ ያዙ

አመሰግናለኝ። እናመሰግናለን። ለማንኛውም ይህን ቪዲዮ ያመጣሁበት ምክንያት ይህን ቪዲዮ ሲሰራ መንሱር ጀማል ገብቶ ኮመንት ጽፏል። ምን ብሎ ነው ኮመንት የጻፈው? ቀጥ እያሳያቸዋለሁ። ለእሱ ኮመንት ደግሞ ልጁ ይሄ ልጅ ብሩኬ ማለት ነው መልስ ሰጥቷል። ቀነኒሳ አንድ ወቅት የተናገረው ነገር አለ። እዚህ ደሃ ሕዝብ ላይ ውድ መኪና ብነዳበት ምን ይጠቅመኛል ብሏል። እንደዛ ሀብታም ሆኖ ብዙ ህዝቡ ላይ አክት ማድረግ ማይፈልጉ ሀብታሞች አሉ። ሀብታም ሆኖ ደግሞ በመዘነጥ ይሄ በቃ ፋሽን በመከተል ደስታ ያገኙ ሰዎች አሉ። ሁሉም የሚመቻቸው ግን እኔ በጣም ወዶ አባባል አለ ተማሪ ካለ ሁሌ ማስተማሪያ አለ እንደሚባለው፣ ግዴታ ትምህርት ቤት ሄዳ አይደለም የምትማረው አንዳንድ ሰዎች በሚሰጡት አስተያየት ትማራለ በስድብ ትማራለ። ምክንያቱም ከምን ተነስቶ እንደተሳደበ ስትሰማ በደንብ ትማርበታል። ይሄን አስቦ ነው እንዴ እንደዚህ የተሳደበው ብለ በጣም ልትነቃ ስለምትችል ነው። ለማንኛውም መንሱር የሰጠውን ኮመንት ላሰማ። መንሱር የዚህ ጋር ብሎኛል። ወንድም አንድ ቀን ብሎሆናና አላስጎብኝ ከአስራ አምስት በላይ ማሰር ሰአለኝ አንተ ወሬ ነ እኛን ያለብሳለ ምሉኛል። መንሱር ያንተ ነገር እንገል ክርስቶስ ምስክሬ ነው ምል ዩአርሶ ቬሪያን አንተ ድሚክ ሰላሳ ሰባት ይሆን እጅግ በጣም ገዛ ድሚክ ሰላሳ ስምንት ቢሆን መቼም አስራ አምስት ማሰር ሊኖር አይችልም። ኔበር እንዲህ

እንዲህ አለም ላይ ያሉ ቢሊየነርና ስኬታማ ወጣት ሰዎችን እንስያቸው ኤደም መስክ ዜ ቦስ ማርክ ዙከርበር ሚዲያ ላይ በወጡ ሳማን ዘደን ቶካቦ ዜ አውትፊት ክሎዝስ እንዲህ ሁሉ የሚያወሩ ዘይ ቶካቦ ዜ ሰክሰስ እንዲህ በቃ ስኬታቸውን ነው የሚነግሩ። ይህ ደግሞ ወጣቱን ያስተምራል፣ ኢንስፓየርድ ያርጓል። የውጭዎቹን ታቸውን ኢትዮጵያ ሀገራችን ከዳይመንድና ከእንቁ በላይ በጣም ውድ ይሁን እነሱ ስለራሳቸው ዝም ብለው አለም ስለነሱ አራሳቱ የሚዘግብላቸው ስኬታማና ቢሊየነር ወንጆች አሉ። ሃይሌ ገብረስላሴ ቀይንሳ በቀደም ደራርቱትም እነዚህ ሰዎች ከቢሊየነርነትም በላይ ናቸው። ኢትዮጵያን ባንዲራ ባለመደረጃ ደረጃ ከፍ አድርገው ያወለበለቡ በዛ ላይ ሀብታቸውን አገራቸው ላይ ኢንቨስት አድርገው ለብዙ ወጣቶች የስራ እድል የፈጠሩ እነዚህ ሰዎች ሚዲያ ላይ ሲወጡ ስለለበሱት ልብስና ጫማ አውርቶ ያሉ ሁሌም ያውሩት ከየት ተነስተው የት እንደደረሱ ስኬታቸውን ነው የሚነግሩ። ይሄ ደግሞ አስተማሪም ነው ገንቢም ነገር ነው። አንድ ሰው ስኬት ምራው ነው ሚዲያ ላይ ስለ ስኬቱ ሲያወራ፣ ጋዜጠኞች ደግሞ ስለለበሱ ቡትቶና ጫማ ያወራሉ። ስኬት ማለት ይሄ ነው። ደስ ሳይልም አመሰግናለን። ይህንን ያለው መንሱር ጀማል በፐርሰናል ጓደኛዬ ነው፣ በጣም እንቀራረባለን። ግን እኔ የገረመኝ ለዚህ ቪዲዮ ኮመንት ገብቶ መልስ መስጠቱ ስላስገረመኝ ነው ይህን ቪዲዮ ይዤ የመጣሁት። ይህን ቪዲዮ ማምጣት አልፈለግኩም ነበረ እዚህ ብሩክ ላይ ገብቼ ያየው ይህን ቪዲዮ ሳይ ገርሞኝ ከዛ ሌላ የሰራቸውን ቪዲዮዎች ለማየት ስገባ መንሱር ጀማል መልስ የሰጠበትን ኮመንት ይሁብናም ሲል ማመን አልቻልኩም። ምክንያቱም መንሱር ጀማል ከሁለት ሚሊየን ሚሊዮን በላይ ተከታይ ያለው ገንዘብ ያለው ሰው ሀብታም የሚባል ከኛ አንጻር ካየ ነው ሀብታም የሚባል ሰው ነው። በጣም ትልልቅ ቢሊዮነሮች ግን እንደ ሀብታም አያዩት እና ደግሞ 15 ማስተርስ አለኝ ያለው ሳክስን እውነት ነው የሚለውን በቀጣይ የምናየው ይሆናል። ምክንያቱም ለዚህ ነገር ጠንከር አድርጎ ከመጣ ራሱ ማስተርሶቹን ሊያሳየን ስለ የሚችል እንጠብቃለን፣ ማለት ነው። ወደ ቀጣይ ቪዲዮ እናልፋለን። የተፈጨ ስጋ በወር ውስጥ ከአንድ ኪሎ በላይ ጸጉራችንን ፈጭተን ብንቀባው ጸጉራችን እንደሚረዙም ታቀላል። እየተቀባች አሁን ቦታውን ሊገጥም ነው። እናቴ ነጉላ ተለይ ነበር። አሁን ነይ አይናለም፣ ጥሩ ነጉላ አግኝቼልሻለሁ። እሱ አንድ ኪሎ ስጋ እኮ መንበር ስጋ እጥፎን ጥብሱን

ድግስ ተርፎ እንደሆነ ወጪ ነው የሆነው። እየተዘጋችሁ እኮ ነው፣ አሪፍ እየመጣችሁ ነው። እንቁላልና አቡካዶ ዝም ብለናቸዋል። ከዛ ሳምን ተባለ አሁን የግብርና ስጋው ትንሽ ጠጋትን፣ ጸጥ ስንል ወደ ግብረ ስጋው ትገባላችሁ አይቀርም። ህዝቤ ሆይ ተነስ፣ ተነስ፣ ተናግሬያለሁ። በየቀኑ የሚመጡ ጥናቶች ያስጋሉ። አሁን ደግሞ ቀይ ስጋ ለጸጉር አሪፍ ነው ብለ በየቀኑ አንድ ኪሎ ስጋ፣ በጣም ቀልድ ላይ ናቸው። ይህን በጣም አሁን እዚህ ጋር ኑሮ ተወደደ ህዝቡ እየከበደው ነው፣ ብለን ኑሮ ከብዶናል እያልን ደግሞ እዚህ ጋር አንድ ኪሎ ስጋ ለጸጉር ይሄን፣ እኔ ካፌ ክፉ ቃል እንዲወጣ አታርጉ እባካችሁ። ይሄ ጥናት የምታመጡ እንዲያ ኢትዮጵያ ውስጥ ማይሄድ ጥናት። እዛ ውጭ ሀገር መሰረታዊ ነገር ርካሽ ስለሆነ ነው መሰረታዊ ነገር፣ ምግብ፣ መጠለያ ምናምን የሚባሉት ነገሮች ርካሽ ስለሆነ ነው። እኛ ሀገር ግን እንዴ መሰረታዊ ነገሮች በጣም ኤክስፔንሲቭ ናቸው፣ በጣም ውድ ናቸው። እና ተዉን አትነካኩን ለማለት ነው። ለማንኛውም ወደ ቀጣዩ ቪዲዮ ስናልፍ ደግሞ በጣም አነጋጋሪ የሆነ በዚህ ሳምንት እንግዲህ ልዩና ቅዱስ ተፋተዋሉ የሚለው በእኔ እይታ የተፋቱ አይመስለኝም ነው። በመሀል ግን ማለት ጸብ ሳይሆን የሆነ ነገር በቤታቸው ውስጥ የሆነ ነገር የገባ ይመስለኛል የሆነ በስራም ይሆናል የሆነ ነገር ሲፈጠር አንዳንዴ ባል በስራ የሆነ በስራ ቦታው የሆነ ነገር ሀፕን ሲያደርግበት ቤት ውስጥ ብዙ ደስተኛ አይሆንም፣ ይከፈዋል፣ ቪዲዮ ውስጥ መግባት አይፈልግም። እና ግን በጣም ወራት ምናምን ውስጥ በልዩ ቲክቶክ አካውንት ውስጥ አልታየም አለ ነው እና ያን ነገር ይዘው እንግዲህ ተፋትተዋል ተፋትተዋል የሚሉ ሰዎች በጣም በዝተዋል። ትናንትና ሊያሾም እንግዲህ እውነት ሆኗል እያለች ነው። በእኔ እይታ እውነት አይደለም ብዬ ነው። ግን ቪዲዮን ላሰማያችሁ እና ከዛ እኔ እንዴት እንደተመለከትኩት እኔ እንዴት እንደገመገምኩት ደግሞ የኔን ሀሳብ ሰጣችኋለሁ። ወደ ቪዲዮ ባላረገው እያልኩ ነበር ሳውራ የነበረው ነገሩ ግን ሆኖ ነገር ሆኖ ሮሮ ነገር ነው። መዝሙራችንም ሮሮ ነው። ሌላ ጊዜ እኮ እሰይ ነጋ፣ አሁን እኮ አንተ ያልከው ይሁን ማለት ጀመረች። እኔ በዚህ ምክንያት አንተ አንተ ሳይ ተቀየረብኝ እስክልልሽ ሆነ ነገር ሆናለች እስክልልሽ ሆነ ነገር ሆናለች ሆነ ነገር ሰዐቱን በኋላ ላይ ሳጣራ ጭራሽ የቤት እቃዋን ሁሉ እሽጣለች አላ አላ እዚህ ደረጃ ስደርሳት ምንድን ነው እ እዚህ ደረጃ ያስደረሰት ምንድን ነው? ያቺ ኩክ ምትታረቅ ቁርስ ተነስተ ቁርስ ምትሰራ ምሳ ምሰራ ልጅ ምታጠባ ሚስት፣ ኦኬ። እኔ እንግዲህ የራሴን እይታ ላስቀምጥ። ይወላጅ በሌላ ሰው ነገሮች በጣም የተበላሹባቸው ቢሆን በስራ ውስጥ የሆነ ነገር ሀፕን አርጎ ቢሆን እኮ በጣም ትረበሻላች። እንደምናስበው አይደለም ትዳር ላይፍ ላይ ማብሪያ ራስ ሰጥ ነበር እሱ እንስማና፣ ከዛኔ ደግሞ የታዘብኩትን ነገር ነግራችኋል

በእኔ እይታ እነዚህ ሰዎች ተጣልተዋል ለማለት በጣም ይከብደኛል። ምክንያቱም አንደኛ ፕሮፋይል ፒክቸሯ እስካሁን አልተቀየረም። ኢንስታግራሟ ላይም ቲክቶኳ ላይም አብረው ተቃቅፎ ልጃቸውን አቅፎ የተነሱት ፎቶ ነው ያለው። ልብ ብላችሁ ይሁን። ሁለተኛ ቅዱስ እንግዲህ ከሷ ቪዲዮ ላይ ጠፍቷል ነው እንጂ የራሱን ስራ እየሰራ ቪዲዮ እየለቀቀ ነው የሚገኘው። ከጎን የማሳያችሁ ቪዲዮ እሱ ራሱ ነው። እና እዚህ ቪዲዮ ላይ ደግሞ እንደምትመለከቱት ቀለበቱ እንዳለ ነው። ቀለበቱን አላወለቀም። እንግዲህ ከሶስት ወር ማለት ከሁለት ወር ከሶስት ወር በፊት ተፋቱ ብንል ተጣሉ ብንል፣ ሶስት ወር ሁለት ወር ከእሷ ቤት ወጥቶ ቢሆን ሶስት ወር ሙሉ ቀለበቱ እጁ ላይ ካለ ሰውዬ ተፋቷል ለማለት ይከብደኛል። ሁለተኛ ፕሮፋይል ከኢንስታግራምም ከዚህም አልተቀየረም። ሶስተኛ ደግሞ በጣም የደነቀኝ ነገር የቅዱስን ቪዲዮ ሪፖስት ታደርግለታለች። እዚህ ጋር አሳያችኋለሁ። ቪዲዮ ላይ ሪፖስት እንዳደረገች ያሳያል። በራሱ አካውንት የቅዱስ ማስታወቂያ ሪፖስት አድርጋለች። ከሞን ጋይስ፣ ከባድ ጸብ ኖር ኖሮ ወይም ደግሞ እስከ ፍቺ የሚያደርስ ነገር ተፈጥሮ ቢሆን የፈለገ ነገር ይምጣ ማለት ብሎክ ሊደራረጉ ይችላሉ እንጂ ሪፖስት እየተደራረጉ ሰፖርት አይደራረጉም ጋይስ። ዌክፕ ዝም ብለን የሆነ ከቪዲዮ ላይ ስለ ጠፋ ብቻ ተነስተን ተፋቱ እንደዚህ ሆኑ። ኢትዮጵያ ውስጥ ባይዘ ታዋቂ ሆናችሁ ማለት ነው ትዳራችሁን ወደ ሚዲያ እንደ ማውጣት በጣም ያስጠላ ነገር። ከወጣ እንኳን አይቀር የሆነ እከሌ እከሌ ሚስት ናት ከሚለው ውጭ በየቀኑ ግን ቁርስ እንዲበላን ምሳ እንዲበላን ራት አሁን ተነሳን እኔና ልዩ እንደዚህ ልናደርግ ነው፣ እኔና ቅዱስ እንዲህ። ቡዳ ይበለዋል፣ ይህን ትዳር እግዚአብሔር በሚያውቀው ማለት ነው። ሚዲያ ላይ ያለ ትዳር ቡዳ ይበለዋል። አፍ ውስጥ ይገባል። በቃ ያ ትዳር አፍ ውስጥ ይገባል። እንቅፋት ይበዛበታል። በጣም ሀስል ይበዛበታል። አሁንም እሷ እያለች ያለችው ሀስል እያየን ነው በቃ ሀስል ውስጥ ነን ነው እንጂ ተፋታን አይደለም። ፈተናዎች አሉ፣ ቻሌንጆች አሉ። እንዲህ እንዲህ ነው ብዬ ብነግራችሁ ምንም አይጠቅማችሁም፣ ግን ሀስል እያየሁ ነው። በቃ እኔ ማርያምን የልዩና የቅዱስ ቪዲዮ ሳይ ወደ ትዳር የሚገፋፋ አይነት ቪዲዮ ነው የሚለቁ። ትዳር ውስጥ ያልገባው ያን ቪዲዮ ሳይ ትዳር ያምረዋል። ሊያሾ ትላንት ምናለ የፈታ ነው እንድንጸጸት ያላገቡ ደግሞ እንዲያገቡ የሚያደርግ ቪዲዮ ነው የምትሰሩት እንዴ? እናንተ ከተፋታችሁ ማን በቃ ትዳር አላምንም ብላለች። እውነት ነው እኔ ልዩና ቅዱስማ ከተፋቱ በጣም በቃ ትዳር አሁን ላይ አስፈሪ ነው ማለት ነው። እነዚህ ሰዎች ተፋቱ የሚባለው መቶ በመቶ አልቀበለውም። ብዙ ምክንያቶች አሉኝ። ግን በስራ ቦታ የሆነ ነገር ሃፕን ሲያርግ የሆነ ነገር ፌል ሲያርግ፣ እንዴ እቃ ከውጭ አስመጥተው ቦሌ ላይ ቢያዝባቸው በጣም ያበሳጫል እኮ ጉምሩክ ላይ ቢያዝ ቢወረስባቸው። እንደ ኢምፖርት ኤክስፖርት ነው የሚሰሩት እነዚህ ሰዎች። ባሏ ኢምፖርት ኤክስፖርት ነው የሚሰራው በጣም በስራ እኮ በጣም ብዙ የምታብዱበት ነገር ነገር አለ ጋይስ፣ የዛኔ ቪዲዮ መቅረጽ አይደለም ማለት ነው፣ ለሚስት ጥሩ ፊት ማሳየት ይከብዳል በዛው ሁኔታ ውስጥ ሆነ እና ቤተሰቦች፣ እናንተ በዚህ ዙሪያ ምን ትላላችሁ? በርግጥ ልዩ የምትለቃቸው ምትለቃቸው ቪዲዮዎች የሆነ ጉዳት ውስጥ እንዳለች የሆነ ስብራት ውስጥ እንዳለች የሚያመላክት ነገር አለ። ግን በተዳ በባሏ ብቻ አይደለም ልትሰበር የምትችለው አንድ ሴት፣ በቤተሰብ መሰበር አለ፣ በጓደኛ መሰበር አለ፣ በስራ ባልደረባ መሰበር አለ፣ ባመናችሁት ሰው መከዳት አለ። በጣም የምትወዱት የምታምኑት ጓደኛችሁ የሆነ ነገር ሊሸመጥጣችሁ ይችላል እና ግዴታ በቅዱስ ብቻ ተሰብራለች የሚል ነገር የለም። ለማንኛው እነሱ ወጥተው እንዲህ ነው የተፈጠረው ነገር እስኪሉን ደግሞ መታገስ አለብን። በኔ እይታ ይህን ይመስላል። በእናንተ እይታ እንዴት ነው? አስታብ አስተያየታችሁን በነጻነት ግለጹልኝ። እወዳችኋለሁ። ለዛሬ አዘጋጀውላችሁ ቪዲዮዎች እነዚህን ይመስሉ ነበራል። ቀጣይ በሌላ ቪዲዮ እስክንገናኝ እወዳችኋለሁ። መልእክት ፈደው ነበርኩኝ። ይመቻችሁ። መልካም ሳምንት።